እንዳናደርጋቸው የተከለከሉ ነገሮች ሲኖሩ ይሆን? እሱን እናያለን። በሰሙነ ሕማማት ብናደርገው መልካም ቢሆንም መከልከል አይደለም። ያልተከለከለ ግን ብናደርገው መልካም ነው ተብሎ የታዘዘው አንደኛው ከመልካም ምግቦች መከልከል ነው። ይህም ማለት ከተቻለ በጨው እንጀራ መብላትን በበርበሬ እንጀራ መብላትና በውሃ ብቻ መጠጣት ታዟል። በፍታ ነገሥት አንቀጽ 15 ላይ በተደነገገው መሰረት በዚህ ሳምንት የጣመውን የላመውን ከመብላት ይልቅ ይህንን መብላት እንዲገባ ታዟል። መከልከል አይደለም ብናደርገው መልካም ነው ተብሎ ታዟል። የክርስቶስን መከራውን የምናስታውስበት ሳምንት ስለሆነ ይህንን ልናደርግ ይገባናል። የህይወት ጣይምን ያገኘንበት ስለሆነ ከምግብ ጣይም መከልከል ስለሚገባን ነው ይህን የታዘዘው ማለት ነው። ከዚያ ውጭ ባልና ሚስት የግድ የግድ በምንጣፍ እንዲለዩ የታዘዘበት ይህ ሳምንት ነው። በተለየ ሁኔታ ማለት ነው እና ክርስቲያን የሆነ ሁሉ በዚህ ሳምንት በምንጣፍ አብሮ መተኛት የማይቻልበት ዘመን ወቅት ነው ይህ ሳምንት ማለት ነው። ሶስተኛው በዚህ ሳምንት እንዳናደርገው የተከለከለውም እንዲሁ የአማሩ ምንጣፎች ላይ እንዳንተኛ፣ ወርደን መሬት ላይ እንድንተኛም የታዘዘበት ሳምንት ነው ይህ ሳምንት። ከዚያዎቹ ምእመናን እንግዲህ በበጎ ፈቃዳቸው በባዶ እግራቸው የሚሄዱ አሉ። እሱ መልካም ነው፣ ከተቻለ መልካም ነው። ካልሆነ ግን የግድ ነው ማለት አይደለም በባዶ እግር መሄድ። እና ይህን የማያደርጉትም እንዳይሳቀቁ፣ የሚያደርጉትም ደግሞ እንዳይመጻደቁ ነው ይህንን። ሁለቱም ተጠንቅቆ ሊያደርጉት ይገባል። ቢያደርጉት መልካም ነው ባያደርጉትም ግን የተከለከለ ወይም ደግሞ የተወገዘ እንዳልሆነ ለማሳየት ስለፈለግኩ ነው፣ ይህን ያነሳሁት። ከዚያ ውጭ ማማተብ በሰሙነ ሕማማት ይገባሉ ወይስ አይገባም? ብላችሁ የምትጠይቁ ሰዎች አላችሁ። ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች የባረካቸው እንደነበረ ተጽፏል። ሌሎች ሌሎች ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። ባለመመለክትም የመስቀል ምልክት ነበረ። የተከለከለ ወይ ሳምን ስሬት ኃጢአት ነው፣ ከካህኑ መባረክ ነው። ያም ስሬት ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን የምለው፣ አስቀልም የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም በዚህ ሳምንት። ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ አርብ ድረስ ሀመው ሞተ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትዕዛዝ ይገኝ ይሆናል በግብረ ማማት፣ እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ መልክም ሊሆን ይችላል ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖች፣ እና በዚህም መከራከር ስለማይገባም ሚልም አነሳው መጨረሻ ላይ የማነሳው ሰላምታ ነው። ሰላምታ፣ ሰላም መባባል ይቻላሉ። የይሁዳ ሰላምታ ይሁን ብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታዋግዛቸው ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው። የይሁዳ ሰላምታ በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል እና የተወደዳችሁ እግዚአብሔር ቤተሰቦች፣ ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ ምንም ጥርጥር የለውም። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን ደው የዛን ቀን ቢሆን አድርገውት ቢገኙ ምእመናን አጥያት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። ከዚያ ውጪ በመጨረሻ አንድ ልበል። በዓላት ቢኖሩ በዚህ በሰሙነ ሕማማት መስገድ ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። በሰሙነ ሕማማት ስግደት የሚከለክል ምንም አይነት ነገር የለም። በሰሙነ ሕማማት በ5500 ዘመን ውስጥ እንደነበሩ ሰዎች ሆነን ነው የምንሰነብተውና በ5500 ዘመን እንደነበሩ ሰዎች ሆነን መስገድ አለብን። በዓሉን እኮ የምናከብረው በስግደት ነው። በዚህ ወቅት ያሉ በዓላት በሙሉ የሚከበሩት በስግደት ነው። ሌላ ጊዜ ቢሆን በቁርባን፣ በቅዳሴ፣ በማሕሌት እናከብራቸዋለን። አሁን ግን ማሕሌቱም፣ ቁርባኑም፣ ቅዳሴም የለም። የምናከብረው በምንድን ነው? በስግደት ነው። ለዚህም ነው ከጌታ ዘጠኝ ታላላቅ በዓላት መካከል አንዱ ዕለተ ስቅለት ነው። ስቅለት ነው። ስቅለትን በስግደት ነው የምናከብረው። ታዲያ ከዚህ የሚበልጥ እኮ በዓል የለም። የሚካኤል፣ የማርያም እንዳንሰግድ ማነው የሚከለክለው? እና ይሄ ምናልባትም ከእውቀት ማነስ የተነሳ ክርክር ካልሆነ በስተቀር ምንም ያከራክር ነገር አይደለም። በቤተክርስቲያናችን ሊቃውንትም ዘንድ በጥንታውያን መምራን ዘንድ አይከለከልም። መስገድ ይገባል። ልትሰግዱ ይገባል። ስንፍና ካልሆነ በስተቀር ሌላም የከለክለን ነገር የለም ለማለት ነው። የተወደዳቸው እግዚአብሔር ቤተሰቦች፣ ይህን ሳምንት መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነው እና መከራውን በመሳተፍ በህሊናችን አብረን በመሰቀል የመከራው ተሳታፊዎች ከሆን የበረከቱም ተካፋዮች እንሆናለን እና ከበረከተ መስቀሉ እንዲያሳትፈን የእግዚአብሔር ፈቃዱ ይሆንልን። እንግዲህ በቤተ ክርስቲያናችን ስርዓት መሰረት ከእሁድ ከሆሳዕና ዕለት ጀምሮ ማለት ነው ራሱን የቻለ ስርዓት አለ። እስካሁን ድረስ አርባውን ቀን የመጣ ነው። የተለያዩ ስርዓቶችን እየፈጸምን ነው። ለጾም እንዲገባ በስርዓተ ጾም መኖር ባለብን አይነት ስርዓት ስንኖር የነበረው ዛሬ ደግሞ እንግዲህ በዓለ ሆሳዕና ደርሶ በዓለ ሆሳዕናን ለተሰበርት ብለን ወይም የዘንባባ ቀን ብለን የምናከብራት ዕለት ናት። ይች ቀን ይች ቀን አብርሃም ጥንት ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግኖ ነበር እና ያ አብርሃም የሰዋባት ምሳው የተቀረበባት ይስሐቅም የተወለደባት ያች ታላቅ የደስታ ቀን፣ ክርስቶስ ወደ ቤተ መቅደስ ለሚገባባት ቀን አምሳል መርገፍ ነበረችና። ይስሐቅ ለክርስቶስ አምሳሉ ነው። እንደሚታወቀው ይስሐቅ ለክርስቶስ ጥላው ነው። ክርስቶስ ደግሞ ለይስሐቅ አማናዊው ወይም ደግሞ ፍጻሜው ነው እና በዚያ መሰረት፣ ዛሬም እኛ በአብርሃም ልማድ፣ በአብርሃም ስርዓት መሰዊያውን ወይም ማለት ቤተ መቅደሳችንን እየዞርን ዘንባባ ይዘን ስናመሰግን አንፍደናል። ይሄ በባለው ሳይና ትምህርቶች ተምረነዋል ብለን ስለምናስብ እናልፈዋለን። ከዛ በኋላ ግን አባቶቻችን ግብረ ሕማም አንብበውልን ነው መጨረሻ ላይ ጸሎተ ፍታት ተደርጎልን ነው የምንለያየው። ምክንያቱም ዕለቱም የፍታት ቀን ነው። እንደሚታወቀው አህያዋን፣ የታሰረችውን አህያ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ አምፆ እድግተ ምስለ የዋለ ፍትጎሙ አምፀጎ ሙሌታ የሚለው ፈታቸው አምጡልኝ። በማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ እንደምናነበው ፈታቸው አምጡልኝ ነው ያለው እና የታሰሩትን አህዮች ነው ፈተው እንዲያመጡለት ያዘዘው ጌታ። ይህም ማለት በኃጢአት የታሰረውን አዳምን ያጠይቃል። ሁለት መሆናቸው ውርንጫዋ የአሕዛብ ይህ ማለት በስርዓት መኖር ላለመዱ ለአሕዛብ ምሳሌ ሆና ተሰጥታለች። ምክንያቱም የአህያ ውርንጫ ገና ያልተጫነባት አቀማዳ መጫን ያለመደች ጌታዋን ማገልገል ያለመደች ናት እንደሚታወቀው ና አሕዛብም ገና ፈጣሪያቸውን ያላወቁና በፈጣሪያቸው ህግ መኖር ያልቻሉ መሆናቸውን ለማጠየቅ እንደፈለጉ ከጣዖት ወደ ጣዖት የሚሸጋገሩ ናቸው አሕዛብ ከልማድ ወደ ልማድ ከክፋጢአት ወደ ክፋጢአት ሲሸጋገሩ የኖሩ ናቸው። ለዚህ ነው በአህያዋ ወረንጫ የተመሰሉት። ጌታዋን ማገልገል በለመደችው እና ቀንበር ወይም ደግሞ አቀማዳ መሸከም የለመደችውን ደግሞ በእናቲቱ አህያ ይህም ማለት በእስራኤል ተመስላለች። ያቻ ሁለቱም ፈቷቸዋል። እግዚአብሔር የሚገርመው ነገር እሱ ነው ለምን ጌታ የመጣው ቤተ እስራኤልንም አሕዛብንም ከኃጢአት ነፃ ለማድረግ ነው የመጣው ሰው የሆነው እና ለዚህ ነው ፈታቸው አምጡ። ያልታሰሩትን አላዘዝም። የታሰሩትን ነው። ሐዋርያትን ሲልካቸው ፍትወሙ አምፀወሙ ሌት ነው። ይህን ፈታቸው አምጡ። ስለዚህ ይሄ ቀን ምን ይባላል? የመፈታት ቀን ይባላል ማለት ነው። ክርስቶስ ፍቱልኝ ያለበት ቀን ነው። ወይም መወዘ የሚረክም ምንተ ትገብሩ በሉ ጊዜውም ይፈቅዶ ነው። ምን እያደረጋችሁ ነው የሚላችሁ ሰው እንኳን ቢኖር ጌታ ይፈልጋችኋል፣ ወይም ለጌታ ያስፈልጉታል ብላችሁ ንገሩ፣ መልሱ ብሎ ለጌታ እንደምናስፈልግ እኛ እግዚአብሔር እንደሚፈልገን የተነገረቀና የቀን ማለት ነው። ለምን ትፈቷቸዋላችሁ የሚሉ አጋንንት ናቸው። ለጌታ ያስፈልጉታል የሚሉ ደግሞ ሐዋርያት ናቸው። ሰውን ሲጠሩት ወደ እግዚአብሔር መንግሥት እያሉ ነው የሰበሰቡት እንጂ ለራሳቸው ዓላማ ለራሳቸው ሕዝብ እንዲበዛላቸው ፈልገው አልጠሩ። ሐዋርያት ሲጠሩ ሰውን ማለት ነው እና ይህንን ለማጠየቅ ሄዳችሁ ፈታችሁ አምጡልኝ አለ። የጠየቁም ነበሩ፣ ለምን ትፈቷቸዋላችሁ ያሉ የታሰረን መፍታት ምን ይከብዳል? በእውነት ይሄ ምን ያስገርማል? ይልቁንም ይሄ ቃል እንዲነገር ነው የተፈለገው። ለጌታ ያስፈልጉታል፣ እግዚአብሔር ይፈልጋቸዋል በሉ የሚለው ቃል እንዲነገር ነው የሆነው። በዚያ መሰረት እንግዲህ ሐዋርያት ፈተው ዛሬ ሁለቱንም አህዮች ለጌታ አምጥተውለታል ማለት ነው። በእነዚህ እየተጫነ ጌታ ወደ ቤተ መቅደስ ገብቷል። የሚገርመው በትልቂቱም በትንሽቱም እየተጫነ ገብቷል ጌታ። ይህም ማለት በኑሳኑ በአቤትም ሊቃውንት መምህራን እንዲሁም ደግሞ በምእመናን አድሮ ይኖራል ጌታ። ይህም ማለት በወጣንያኑም በፍጹማኑም አድሮባቸውም ይኖር እሱ ነው። ለዚህ ነው ጌታ በአህያይቱም በእናቲቱም በወርንጫይቱም ተጭኖ ወደ ቤተ መቅደስ ገብቷል። በወጣንያኑም በፍጹማኑም አድሬባቸው ይኖር እኔ ማለት ነው ጌታ። ለሁሉም ደግሞ ክብር ተገብቷቸዋል። ይህም ማለት ጌታ ለተቀመጠባት አህያ ክብር የሚገባ ጌታ ላደረባቸውም ሰዎች እንዲሁ ክብር የሚገባ መሆኑን ያስረዳናል ማለት ነው። እና ከዚህ የተነሳ ይሄ የመፈታት ቀን ይባላል። ለዚህም ነው ቤተ ክርስቲያናችን በማለዳው የቅዳሴ ጸሎት እንዳበቃ ጸሎተ ፍታት አድርጋ እግዚአብሔዋን መስተብቍዕ አንብባ ትሸኘናለች። በዚያ መካከል የሚሞት እንኳን ሰው ቢኖር በሰሙነ ሕማማት ያለ ፍታት መቀበር እንዲችል አድርጋ በስርዓቷ ትሸኘናለች ማለት ነው፣ የመፈታት ቀን ስለሆነ። ይህ እንዳለ ሆኖ እንግዲህ ከዕለተ ሰኑይ ጀምሮ ሊቃውንቱ የተለያዩ ስያሜዎችን ሰጥተዋቸዋል። እነሱን ነው የምናየው። ዕለተ ሰኑይ ይህም ማለት ሰሙነ ሕማማት የመጀመሪያው ቀን ሰኞ የሚባለው እሱ መርገመ በለስ ተብሎ ይጠራል። ከሆሳዕና ቀጥሎ ያለው ቀን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በለስን የረገመበት ቀን ነው። ይህ ቀን በማቴዎስ ወንጌል ምዕራፍ 21 ላይ እንደምንመለከተው ጌታ ወሶበ ርኅበ ጊዜ ኢየሱስ ርእየ በለስ በፍኖት ጌታ በተራባይ ጊዜ ከሩቅ ተጸ በለስን አየ ይላል። ቅጠሏን አየና ገስግጹ ሄዶ ፍሬ አላት ብሎ ሊመገብ ሄደ ይላል። በሄደ ጊዜ ግን የረከበ ፍሬ ምንያ ዘእንበለ ቈጽል ባሕቲቱ ከቅጠል በስተቀር ፍሬ በእርሷ ውስጥ አልተገኝባትም ነው የሚለው። ፍሬ አልተገኝባት ያችን በለስ ጌታ ረግሟታል። እይኩነን ከፍሬን ውስጥ የትቂ አላት ከእንግዲህ ወዲህ ፍሬ አይገኝብሽ ብሎ ረግማት። ያችን በለስ ወዲያውኑ ቃል ከጌታ ሲወጣ ከስሯ ተነቃቅላ ወድቃለች ነው የሚለው። አልፎ ሲሄድ ከስራ ወድቃን ያገኛል። ሐዋርያት ያዩአት በእርግጥ በበነጋው ነው፣ ማክሰኞ ነው ሲመለሱ። እንደገና ሚናት ግን ጌታ እንደረገማት ወዲያውኑ አልተገኙም። ይቺ የኃጢአት ምሳሌ ናት። ዮሐንስ አፈወርቅም በዕለተ ሠሉስ በግብረ ሕማማት ማክሰኞ የሚነበብ ትርጓሜ ያለው የሌሊቱ ላይ ስንመለከት የምናገኘው ትርጓሜ ነው። በዚያ ትርጓሜ ላይ ይህንን ሲተረጉሞ ይችን በለስ የኃጢአት ምሳሌ አድርጓታል። እይኩም ፍሬ ሙስቴት ከእንግዲህ ወዲህ ፍሬ አይገኝብሽ ብሎ መርገቡ ስለምን ነው ቢሉ ከእንግዲህ ወዲህ ማንም በኃጢአት እንዳይያዝ መርገሙስ ኃጢአትን ከስሯ እንደተነቀለሽ ሆና ማለት ነው፣ እንድትደርቅ መካን እንድትሆን ያደረጋት ማንም ከዚህ በኋላ በኃጢአት እንዳይያዝ ይህ ኃጢአት ዕዳ እንዳይኖርበት ለማድረግ ነው። ጌታ የመጣው ምክንያቱም ዋጋ የሚከፍለው ኃጢአትን ከስሯ ተነቅላ እንድትጠፋ ለማድረግ ስለሆነ ነው። ስለዚህ ከእንግዲህ ወዲህ ፍሬ አይገኝብሽ ብሎ ጌታ ረገማት ይላል ቅዱስ ወንጌል። ያቺ በለስ የተረገመችው ደግሞ በደተሰኑ ስለነበረ መርገመ በለስ ብለው ይጠሩታል። ይህንን ቀን ማለት ነው ሊቃውንቱ በዕለተ ሰሉስ ጥያቄ ቀን ነው። አይሁድ ጌታን ጠይቀውታል። ጌታም ጥያቄ ጠይቋቸዋል። አይሁድ የጠየቁት በማባይ ተመምኑ ትገብር ዘንተ፣ ይህንን የምታደር በማን ሥልጣን ነው የሚል ጥያቄ ነው ያቀረቡለት። እሱም በዕለተ ሰሉስ የጠየቁት ጥያቄ ነው። ጌታ በመቅደስ ውስጥ ገብቶ በመቅደሱ ውስጥ በማይገባ የተሰለፉትን ሰዎች አባሯል። ጠራጎ በጅራፍ ያስወጣቸው። ይህንን ሲያዩ አይሁድ ተሰብስበ መጥተው ይህን የምታደርገው ማን ሹሞህ፣ በማን ሥልጣን ይህን ታደርጋለህ ብለው ጠየቁት ይላል እሱም ምንድን እስ ያላክሙ ስዕለት እኔም አንዲት ጥያቄ ጠይቃቸዋለሁ። ጥምቀቱን የዮሐንስ ማየቴ የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ከወዴት ናት ብሎ የጠየቃቸውም በዚህ ቀን ነው ይላል። ይሄ የጥያቄ ቀን ነው። እነሱም አልመለሱለት፣ እሱም ከዚያ በኋላ አልመለስላቸውም። ይህን መልሱልኝና እመልስላቸዋለሁ ነው ያለ። ጥያቄው እንደ መልስ ያለ ነው። ለዚህ ነው እንግዲህ ሳይመልስላቸው ሄደ የምንለው እንጂ ጥያቄው እንደ መልስ ያለ ነበር ነው። ዕለተ ረቡዕ የምክር ቀን ነው። የምክር አይሁድ የተፈጸመበት ቀን ብለን ነው የምንጠራው። በነገራችን ላይ አይሁድ ቁርጥ ምክር የመከሩት እና ምክራቸውም የተፈጸመላቸው በዚህ ቀን ነው። ይሁዳ ከዚያች ቀን በፊት እየተመላለሰ ከአይሁድ ጋር ይነጋገር ነበር። ማታ ማታ እየሄደ ያድር የነበረው ከአይሁድ ጋር ነው። ጌታ እንደሚታወቀው መቶ ቤተሰቡን ይዞ የሚያድር የነበረው ከደብረዘይት ተራራ ግርጌ ቢተፋዬ የሚባለው ስፍራ ላይ ኤሊዮን በሚባለው ዋሻ ውስጥ ነበረ ከዚያ ከመታያ ቤተሰብ መካከል ልይት ንጥል ብሎ ወጥቶ ሄዶ ሰይጣን አውጥቶ ከአይሁድ ጋር ያሳድረው ነበር። ከፈሪሳውያን ጋር አብሮ ሲመክር ያድር ነበረ ማለት ስንት ትሰጡኛላችሁ፣ ሚመጠነ ትውህቡኒ ማገቦ ለክሙ ባሲዛችሁ፣ ምን ትከፍሉኛላችሁ እያለ ሲደራደር ያድር ነበር። ክርስቶስን ለመሸጥ ማለት ነው፣ ጸጋውን ለመሸጥ ሲሄደ ሌሊ ሲደራደር ያድር ነበረ። አይሁድም ብዙ ከመከሩ በኋላ ምክራቸው የተሳካው በዕለተ ረቡዕ። ለዚህም ነው ዛሬ እንደውም ጾመ ድህነት ብለን ረቡዕና ዓርብን ጾማቸዋለን። ለምን? የጌታ ምክረ ሞቶ የተፈጸመው በዕለተ ረቡዕ ነው። ጌታ ደግሞ የሞተው በዕለተ ዓርብ ስለሆነ ማለት ነው። ረቡዕ የወሰኗትን ውሳኔ ነው ዓርብ የፈጽሟት። ስለዚህ ዓርብ ማ ነው ዕለተ ረቡዕ የጌታ ምክረ ሞቶ የተፈጸመበት ቀን እንለዋለን። ሰባ ሁለት አባላት የነበሩት ሸንጎ ነው በጌታ ላይ ሲመክር የነበረው ስናድሬም ተብሎ ይጠራ የነበረው ይህ ሸንጎ በሊቃነ ካህናቱ ይመራ የነበረ ሸንጎ ነው። የአይሁድ ጉባኤ ነበር። በነገራችን ላይ ይሄ ጉባኤ አምላካችን እግዚአብሔር በደብረ ሲና ላይ ፈቅዶ ያቋቋመው ጉባኤ ነው። በሙሴ ዘመን ሰባ ሊቃናት የሚንላቸው አሉ። በሙሴ ጊዜ እነዚያ ሊቃውንት ናቸው ሙሴ የመሰረተ ጉባኤ ይሄ ሲወርድ ሲዋረድ እንዳለ በአይሁድ ዘንድ ልማድ ሆኖ ይሄ ጉባኤ ወሳኝ ጉባኤ ነበረ፣ በወሬ ስርዓት ማለት ነው። እና ይሄ ጉባኤ ነው እንግዲህ በጌታ በሞቱ ላይ የወሰነውን በመጨረሻ ውሳኔ ያስተላለፈው ይሄ ጉባኤ ነው ማለት ነው። ሰባ ሁለት አባላት የነበሩት ጉባኤ ነው። ዕለተ ሐሙስ ነው እንግዲህ፣ ከዚያ ቀጥሎ በእርግጥ በዕለተ ረቡዕ ብዙ የሚባሉ ነገሮች አሉ። በአጭሩ ስንመለከተው ነ በዕለተ ሐሙስ ያለውንም እንዲሁ እንመለከታለን። በዕለተ ሐሙስ በዋናነት ሁለት ነገሮች እናስታውሳለን። የመጀመሪያው የማርያም መግደላዊት ወይም ደግሞ ባለሽቱ ከሚባሉ ሴቶች አንዷን። ሶስት ናቸው ባለሽቱ ሴቶች። ከነዚያ መካከል ዝም ላይ ለምልክት አንዷን ማርያም መግደላዊት የምትባለውን ልናነሳ እንችላለን ማለት ነው። ኃጢአቷ የተሰራበት ቀን ነው ሽቱ ማምጣቷ በጌታችን ግርስ ላይ ያደረገችበት ቀን ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ሙሉ ታሪኩን ታገኙታላችሁ። መድኃኔ ዓለም ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ፋሲካን የሚያደርግበት ቀን በደረሰ ጊዜ ወደ ስሞን ፈሪሳዊ ቤት እንደገባ ተጽፏል። እዚያ ቤት ገብቶ በነበረ ጊዜ ነው እንግዲህ ይህች ሴት ከሩቅ መጣ ሽቱን ብልቃቱን ሰብራ በየታችን ላይ ያፈሰሰችው እና ኃጢአትሽ ተሰርዮልሻል የተባለችው በዚህ ቀን በእንባዋ እግሩን ታጥበዋለች፣ በሽቱ ደግሞ ተቀበዋለች። ማለት እግሩን ስታጥብ ከፍጹም ትህትናዋ የተነሳ ጌጥ አድርጋ ትጠቀምበት የነበረውን ለወንዶች መሳቢያ ትጠቀምበት የነበረው ፀጉሯ እግሩን ታድፈበት ነበር። በእግሯ በፀጉሯ በእንባዋ ታርሰዋለች፣ በፀጉሯ ደግሞ ታድፈዋለች ማለት ነው። ጌታ ደቀ መዛሙርቱን ሲያጥባቸው በማበሻ ጨርቅ ይዞ እግራቸውን ያጠባቸው። እሷ ደግሞ ማበሻ ጨርቅ አልያዘችም። እንደ ማበሻ ጨርቅ የተጠቀመችው ፀጉሯን ነው ማለት ነው። እንደ ውሃ ደግሞ ውሃም በኩስኩስ ይዛ አልቀረበችም። እንደ ውሃ የተጠቀመችውም ከዓይኖቿ የሚፈልቀውንና የሚፈሰውን ንጹሁን እንባዋ የተጠቀመችው ማለት ነው። በዚህ መሰረት ያ እንባ አጥያቷን አጥቦላታል። ለዚህም ነው ጌታ ያደነቀላት፣ በጣም ከዚያ የተነሳ ነው ለዚያች ሴት አድንቆላታል። ምን ብሏታል? ስሞንን ጠርቶ አንተ ለእግሬ መታጠቢያ የሆን ዘንድ ውሃ አላቀረብክልኝም። ይህ ሰ እያንተ ገጥቼ መግሬ ይቺ ሴት ግን እግሬን ከመሳም አላቋረጠችም። ነቅፋት ነበር። ስሞንም ይቺ ሴት አጢአተኛ ናት እንዴት ኔ ብዬው ነገር ትነካለች ብሎ ነቅፋት ነበር። የበለጠውን ያደረገችልኝ ግን ይቺ ሴት ናት። ብዙ ለምናኛለች እና ብዙ አጢአቷ ተትቶላታል ተብሎ፣ ከዚያ በኋላ አጢአቷ የትቶላት በዚህ ቀን ነበረ ማለት ነው። በአንጻር ደቀ መዛሙርት እንዲሁም በአንጻር ሐዋርያት አጋንንትን ገስሶላታል ጌታ። ከዚች ቀን ጀምሮ ሐዋርያትን ምንድን ነው ያላቸው ጌታ አታዳክሟት ነው እችን ሴት አታዳክሟት ብሎ ገስሷቸዋል። ምክንያቱም ሐዋርያት እች ሴት ያመጣችው ነገር ለተሽጦ ለነዳያም ቢሆን ብዙ ባልሆነም ነበርን በከንቱ ባከነ ብለዋል። ጌታ ግን ምን አለ እችን ሴት በከንቱ አታዳክሟት ማለት ነው። በእርግጥ ሐሳቡ የይሁዳ ነው። እንዲሁ ስም ስላልጠራ ነው መጽሐፍ። ተሽጦ ለነዳያ ቢሰጥ ይሻል ነበር ብለዋል ብሎ የተናገረው እንጂ ሀሳቡን ያመጣው ይሁዳ ነው። የጥቅም ተካፋይ ስለነበረ ማለት ነው። ስለዚህ ይሁዳ ያሰበውን ያንን ሀሳብ ጌታ ገስጾታል። አታዳክማት ብሏል። በአንጻረ ሐዋርያት፣ በአንጻረ ይሁዳ አጋንንትን ነው ይችን ሴት ዝሙት እያሰራችው ኃጢአት እያሰራችሁ አታዳክሟት፣ ነፍሷን ተዋት፣ ልቀቋት ብሎ ከአጋንንት ሥርዓት ነፃ ያፈታት በዚህች ቀን ነው ማለት ነው። ይህችም ሴት ሰባት የሚጠጉ አጋንንት በላይ በላይ የሰፈሩባት እንደነበረች በማርቆስ ወንጌል ምዕራፍ 14 ላይ ስንመለከት ደግሞ እንመለከታለን ማለት ነው። ይሄ አንዱ በዕለተ ሐሙስ ከተደረጉ ታሪኮች መካከል ይገኛል። ሁለተኛው ታሪክ በዕለተ ሐሙስ ሕጽበተ እግር የምንለው ነው። ሕጽበተ እግር የተፈጸመውን በዚህ ቀን ጌታ ደቀ መዛሙርቱን እግራቸውን አጥቧቸዋል። ማጠብም ሲጀምር ከሮቤል ጀምሮ ከጴጥሮስ ጀምሮ። ምክንያቱም ከጴጥሮስ የጀመረበት ምክንያት ጌታ ከሮቤል ነው፣ ሮቤል በኩር ነው እንደሚታወቀው፣ ጴጥሮስም የመጣው ከነገደ ሮቤል ነው። በዚያውም ላይ ኃጢአትም ጸንታበት ትኖር የነበረው በዋናነት በሮቤል ላይ ነበረ። ተረግሞ ነው የሞተው። ከአስራ ሁለቱ የያዕቆብ ልጆች መካከል ተረግሞ ወደ መቃብር የወረደውና አጽሙ ሙሴም አጽማበውን ቆፍሮ ከግብፅ ይዞ ሲወጣ ወደ ከናን ማለት ነው፣ ሲመለስ ቆፍሮ ሲያወጣ ጠቁሮ የተገኘው በጣም የሮቤል አጽም፣ በጣም ኃጢአት ጸንታበት ትኖር የነበረ ሰው ሮቤል ስለነበረ ማለት ነው። እና ከሮቤል የጀመረበት ይህ ማለት ከጴጥሮስ የጀመረበት ትልቁ ምክንያት፣ ትልቅነቱ ብቻ ሳይሆን ይሄ ምንድን ነው ኃጢአት በጣም ጸንታበት የነበረው ነገዳው በቤት ስለነበረ ፍጹም ኃጢአት ከሰራውን የጀምረው ማለት ነው። ምክንያቱም ጌታ የመጣው ኃጢአተኞችን ጻድቅ ማድረግ ስለነበረበት ነው። ዋና ዓላማው የመጣበት እሱ ስለነበረ ነው። ስለዚህ ከጴጥሮስ ጀምሮ ማጠብ ይጀምራል። ከዛ በኋላ ሌሎችን እንደ ደቀ መዛሙርት እግራቸውን አጥቧቸዋል። ይህ የቤተ ክርስቲያን የመታጠብ ቀን ነው። ይህም ማለት ከኃጢአት የመንጻት ቀን ነው። መንጻት የተሰጠበት ቀን ነው ማለት ነው። ልጅነትም የተሰጠበት ቀን ይሉታል ሊቃውንት ነው። ይህ ማለት ምንድን ነው? ልጅነት የተሰጠበት ቀን ነው ብለን ስንናገር ምንድነው? ከዚህ በኋላ ቀጥሎ ስጋውን ደሞ ሊሰጣቸው ነው። ቤተክርስቲያንን አንስቶ ያንን እንደ ጥምቀት አድርጎላቸው ማለት ነው። ያንን እንደ ጥምቀት አድርጎላቸው ከዚህ በኋላ ስጋውን ደሞ እንዲቀበሉ አድርጓቸዋል ነው ። ቅዱስ ያሬድ ይህንን ለማስረዳት ይመስላል ሐዋርያት ከበበ እግረ አርዳኢሁ ሐፀበ ደቀ መዛሙርቱን፣ ሾመ የደቀ መዛሙርቱን እግር አጠበ ይለዋል። ደቀ መዛሙርቱም ሾመ ማለት ይቺ ሹመት የልጅነት ሹመት ናት። ይህም በዮሐንስ ወንጌል ምዕራፍ አንድ ላይ ተጠቅሶ እናገኘዋለን። ምንድን ነው ያለው ዮሐንስ ቁጥር 12 ላይ ለእለሰ ተወክፍዎ ወሀቦሙ ስልጣን ሁሉ ደ እግዚአብሔር ይኩን ይላል። ላመኑት ለተቀበሉት ሰዎች ስልጣንን ሰጣቸው ያለ ያችም ስልጣን ከእግዚአብሔር መወለድ ላት ነው። የእግዚአብሔር ልጅ መሆን ትልቅ ስልጣን ነው። ልብ በነው። ለዚህ ነው ቅዱስ ያሬድ ሐዋርያቱን ሾመን ነው። ይህች ሹመት ልጅነት ናት። እና እግር አርዳ የደቀ መዛሙርቱንም እግር አ ሆኖ እናትም አባትም ሆናቸው። እናትም አባትም ሆኖ እሱ ልጅ ሲያደረጋቸው በዚህ ቀን ነው ብለን እናምናለን። በዚህ መሰረት እንግዲህ ይቺ የሕጽበት ቀን ናት ብለን እናምናለን። ጸሎተ ሐሙስም የተባለበት ትልቁ ስያሜው የስያሜው ምንጭ ምንድን ነው? በዚህች ቀን ነው ጌታ የመጨረሻውን ጸሎት ሊያደርግ ከደቀ መዛሙርቱ ጋር ያለውን ጸሎት ማለት ነው። የዕለት አርቦ የመጨረሻው ጸሎት አለ መስቀል ላይ ሆኖም የሚጸልዩ ጸሎት አለ። ለዚያ መግቢያ ግን የመግቢያ ጸሎት አድርጓል ጌታ። ይህም ማለት ምንድነው? ጫካ ውስጥ በጌቴሴማ በአትክልቱ ስፍራ ውስጥ ገብቶ የጸልየው ጸሎት ማለት ነው። ያቺ የጸሎት ሰዓት ከደቀ መዛሙርቱ ሶስቱም መርጦ ምስጢረ ጸሎትን ሊያሳያቸው ጴጥሮስን ዮሐንስንና ያዕቆብን ይዞ ገብቶ የጸለይባት ዕለት ናት ይችለት ማለት ነው። እና መከራን እንዳይመጣባት በቤተ ክርስቲያን ላይ መጸለይ እንዲገባ ምእመናን በእረፍት ውስጥ እንዲሆኑ መጸለይ እንዲገባ ለማሳየት ፈተና እንዳይመጣባችሁ ይልቁንም ደግሞ ለክህደት የሚያበቃ ፈተና እንዳይመጣባችሁ ትጉና ጸልዩ ብሎ ለማስተማር የገባበት ቀን ስለሆነ ምሴተ ሐሙስ ወይም ደግሞ ጸሎተ ሐሙስ ተብሎ ይጠራል። ይሄ ቀን ማለት ነው። ከዛ ውጭ ያለው በዕለተ ዓርብ ያለው ነው። ዕለተ ዓርብ እንግዲህ ዕለተ ስቅለት ተብሎ ይጠራል። ዕለተ ስቅለት በጣም ብዙ ታሪክ ያለው ቀን ነው። የመዳናችንም ትልቁ ቀን ነው። ያ ቀን እንደሚታወቀው፣ በዚያ ቀን ነው መርገማችን የተወገደልን በዚያ ቀን ነው ሲሆን የተዘጋልን መንግሥተ ሰማያትም የተከፈተልን በዚያ ቀን ነው። እንደሚታወቀው ከሐሙስ ምሽት ሶስት ሰዓት ጀምሮ አይሁድ ተነባብረው ክርስቶስን ይዘውታል። ሊይዙት ሲመጡ የችቦ መብራት ይዘው ነው። እየፈለጉት የመጡ መብራቱን በመብራት እየፈለጉት መጡ። ያው በክርስቶስ አላመኑም እና የክርስቶስ ብርሃን ለእነሱ አያበራላቸውም። ስለዚህም የራሳቸውን ብርሃን ይዘው መጡ። የሚጠፋውን ብርሃን ይዘው ጨለማቸውን በዚያ እያራቁ መጡ። ግን በሱ ቢያምኖ ኖሮ ለዘላለም ከጨለማ ሊያወጣቸው የመጣ እውነተኛ ብርሃን እሱ ነበረ። ይህን አላወቁ። ስለዚህ ከዚያ ሰዓት ጀምሮ ተነባብረው ይዘውታል። እያዳፉ እያጋፉ ወደ ሊቃነ ካህናት አድርዘውታል ሊቃነ ካህናትም ሌሊቱን ሙሉ በግቢያቸው እያወጡ እያገቡ አንድ ጊዜ ወደ ሐና አንድ ጊዜ ወደ ቀያፋ እያመላለሱ ሲገርፉ ታድረዋል። ቱ ሲነጋ ግን በማቴዎስ ወንጌል ምዕራፍ 27 ቁጥር አንድ ላይ እንደምንመለከተው ሲነጋ አምላካችን ኢየሱስ ክርስቶስ በጲላጦስ ፊት ለፍርድ የቆመበት ሰዓት ነው። ሊቶስጥሮስ በሚባለው በዚያ ስፍራ ጲላጦስ በአደባባይ ተገኝቶ ዙፋን ላይ ተቀምጦ በንጉሥ ሥርዓት ፍርድ ያየበት ቀን ነው። ኃጢአቱን ዘርዝሮ ማስረዳት አልተቻላቸውም። ያ ሰዓት በጣም አስቸጋሪ ሰዓት ነበረ። ምክንያቱም በደሉ ምንድን ነው ነገሩ ይላቸዋል። በደሉን አይነግሩትም። ነግሩትም ታዲያ ምን ላድርግ ሲላቸው፣ አይትተው ስቅል፣ አስወግደው ስቀለው ብቻ ነበር የሚሉት የነበሩት ማለት ነው። ሌሊቱ ሙሉ ሲገርፉት አድረዋል። ግን ደግሞ አሁንም እንዲሞትላቸው ደግሞ ከንጉስ ያለ ፍርድ ገደሉት ተብሎ እንዳይጠየቁ ነው። ሌላ ነገር አይደለም። ይህ ጌታ ግን ምስጢሩ ሌላ ነው። ጌታ ዓላማው ምንድን ነው? በአይሁድ በአጋንንት አለቃ ፊት ተከሶ የቆመውን አባቱን አዳምን ከስርዓት ከፍርድ ነፃ ማውጣት ነበር የጌታ ዓላማው፣ እና በዳኛ ፊት እንዲያቆሙት አድርጓቸዋል። ምስጢሩን እሱ ብቻ በሚያውቀው መንገድ ይህ ተፈጽመዋል ማለት ነው። ሶስት ሰዓት ላይ ጲላጦስ ገርፎ ለቆታል። እንደ ህጋችሁ አድርጋችሁ ግደሉት፣ እንደ ህጋችሁ አድርጉበት ብሎ ነው የለቀቀላቸው ከዛ በኋላ ግን እነሱ ተቀብለው እንደ ሕጋችንስ ሊሞት ይገባዋል ብለው መስቀሉን አዘጋጅተው ሊሰቅሉት ይዘው ወደ መስቀያ ቦታ ይዘው ሄዱ። ከሶስት ሰዓት ጀምሮ ነው ከንጋቱ ሶስት ሰዓት ማለት ነው። ከዚያን ጊዜ ጀምሮ እስከ ስድስት ሰዓት ድረስ እነዚህ የመስቀል ምዕራፍ በሚባሉት መንገዶች ሁሉ እያዳፉ እያጋፉ ፍኖተ መስቀል የምንላቸዋል በእነሱ አንድ ጊዜ ይጥሉታል፣ አንድ ጊዜ ደግሞ መስቀሉን ያሸክሙታል። እንዲያደረጉ ይዘውት ወደ ወደ ቀራኒው የገቡበት ሰዓት ነው ያሰዓት ማለት ነው። ዮሐንስ አፈወርቅ ሳሃብጎ በማት ተለውሙ በፍቅር ነው የሚለው በቁጣ ይስቡታል፣ በፍቅር ይከተላቸዋል ይላል ዮሐንስ አፈወርቅ። በዚያ መሰረት አንገቱን ገመድ አስገብተው እንደ በግ ወደሚታረድበት ስፍራ ይጎትቱት ነበረ። እሱ በፈቃዱ ልክ እንደ በግ እንደሚታረድ በግ በምን ዳይናይን ሁሉ የምታደርጉብኝ ብሎ ሳይከላከላቸው ሳይከራከራቸው ተከትሏቸው ይሄዳል ማለት ነው። ልክ ስድስት ሰዓት ላይ ሲሆን ቀራኔው ላይ ደርሰው ያዳመቃበር ይሄ ቀራኔው ማለት አዳምና ሌሎችም አባቶች እስከ ኖኅ ድረስ ያሉ ትልልቅ አባቶች አጽማቸው ያረፈው እዚያ ቦታ ላይ ነው። ይስሐቅም በአብርሃም ሊሰዋ የነበረው የቀረበውም ለመሥዋዕትነት እዚያ ቦታ ላይ ነበረ። ካህኑ መልከጼዴቅም አብርሃምን አስራቱን በኩራቱን ተቀብሎ ስጋውን ደሙን ያቀበለው እዚያ ቦታ ላይ ነበር። ካህኑ መልከጼዴቅ በጸለይበት አፍሪካዊ ወይም ደግሞ የኢትዮጵያውያን አባት ተብሎ የሚታወቀው መልከጼዴቅ የጸለይበት ስፍራ ነው። ደጅ የጸናበት ስፍራ ነው። አባቶቻችን የተከበሩበት ስፍራ ነው። እዚያ ቦታ ላይ የጌታ መስቀሉ ተተክሏል ማለት ነው። በነዚህ አበው ቃል ኪዳን ነበር የመጣው ጌታም እና የአብርሃም ርስት ማዕከል በሆነችው በዚያ ስፍራ ላይ የክርስቶስ መስቀሉ ተተክሏል ማለት ነው። እዚያ ቦታ ላይ እግረ መንገዱን ማየት የሚገባን የጠላትም ራስ የወደቀው እዚያ ላይ ነው። ያ ማለት አዳምን ያሳተችው ባ ራሷ የወደቀውም እዚያ ላይ ነበረ እና እሱንም ለመቀጥቀጥ ነው። በዳዊት መዝሙር መዝሙር ሰባ ሁለት ቁጥር አስር ላይ ስንመለከት የጠላትን ራስ ራሱን ቀጠቀጥክ አንተ ቀጥቀጥክ አርስቲው ለቀይስ የእባቡን ራስ ራሱን ቀጠቀጥክ ውሃ ኮ በኢትዮጵያ ለኢትዮጵያ ህዝቦችም ምግባቸውን ሰጥታቸው የሚል ቃል ተጽፏል። እና የጠላትን ይሄ ትንቢት ቃል ይፈጸም ዘንድ የእባብ ራሱ በተከበረበት በወደቀበት በዚያ ስፍራ ላይ እንግዲህ የክርስቶስ መስቀሉ ተተክሎ እንመለከታለን ማለት ነው። ልክ ዘጠኝ ሰዓት ላይ ሲሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ከ6 ከዘጠኝ ሰዓት ተሰቅሎ ሲገረፍ እና ብዙ መከራዎችን ሲቀበል ነው የቆየው። ዘጠኝ ሰዓት ሲሆን እንግዲህ ነፍሱ ከሥጋው የተለየችበት ሰዓት ነው ማለት ነው። በእነዚህ ሰዓታት እንግዲህ የተወደዳችሁ ምዕመናን፣ እንዳይረዝም ነው እንጂ በጣም ብዙ ግፎች ነው የተፈጸሙት። ልብሱም ገፈውታል፣ ከለሜዳ ልብሰውታል። በልብሱም ላይ በእጀ ጥባሙ ላይ ተጣጥለውበታል። መራራ ዓመታት በጅራፍም ቁጥሩ የማይታወቅ ያክል ጊዜ ገርፈውታል። ይሄ ሁሉ የተደረገው በእነዚህ ሰዓታት ነው ማለት ነው። ልክ 18 ሰዓት ሲሞላው ከተያዘበት ጀምሮ እስከዚህ ሰዓት ሲቆጠር 18 ሰዓት ሲሞላው ከቀኑ በዘጠኝ ሰዓት አምላካችን መድኃኒታችን የሱስ ክርስቶስ አባት ሆይ ነፍሴን በእጅ አደራ እሰጣለሁ ብሎ ራሱ ሳይት አድርጎ ያቀረበ ማለት ነው። ከዚያን ጊዜ ጀምሮ የጻድቃን መንገድ ወደ ገነት ወደ መንግስት ሰማያት ሆኗል። መንገድ ቀይሮልናል ማለት ነው። የጻድቃን ነፍስ በእደ እግዚአብሔር መያዝ፣ በእግዚአብሔር ስልጣን ነፍስ ከስጋ መለየት የጀመረችው ከዚያን ሰዓት ጀምሮ ነው። ገነትን መግባት የጀመር ነው ከዚያን ሰዓት ጀምሮ ነው ማለት ነው። ከ9 እስከ 15 ሰዓት ድረስ እንግዲህ መስቀል ላይ ነው የቆየው። በዚያ ሰዓት ለንጊኖስ መጥቶ ጎኑን ወግቶታል። ደምና ውሃም ከጎኑ የፈለቀልን እና አሁን የምንጠመቅበት መጠመቂያችን ዋና ዋና የምንጠጣውም ደም ከጽዋ እየቀዱ ካህናት የሚያጠጡን ደም የፈሰሰው የፈለቀልን ከዚህ ሰዓት ጀምሮ ነው። የቤተክርስቲያን መወለጃዋ የክርስቶስ ጎን ነው። ከክርስቶስ ጎን ስቁረት ኖሮ በዚያ እንድንወለድ ወይም በዚያ እየገባን ደግሞ ገነትን እንድንወርሳት ይሄ ገቦ መለኮት በጦር የተወጋበት ሰዓት ያ ሰዓት ነው። ከዘጠኝ እስከ 11 ባለው ሰዓት ነው ማለት ነው። በዚያ ሰዓት መስቀል ላይ ነበረ ኢየሱስ ክርስቶስ። እንግዲህ ዛሬ የምንቀበለው ስጋና ደም በቤተ ክርስቲያን የሚሰጠን የክርስቶስ ስጋና ደም ያ በይለታር ከ9 እስከ 11 ሰዓት ድረስ የነበረው ነው ማለት ነው። ይሄ በዚህ መልኩ ነው የሚታየው። እንግዲህ ከ11 ሰዓት በኋላ ጌታ የተቀበረበት ሰዓት ነው። ወደ መቃብር ወረደ። ነፍሳት ደግሞ ከሲሆን ወደ መንግስተ ሰማያት ወደ ገነት የገቡበት ሰዓት ነው ያ ሰዓት ማለት ነው። ይህ የሀዘን ታላቁ የሀዘን ቀን ነው። ታላቁ የደስታ ቀን ነው። የቤተክርስቲያንን መዳን ስናይ የደስታ ቀን እንለዋለን የክርስቶስን ሞት ስንመለከት ደግሞ የሀዘን ቀን እንለዋለን ማለት ነው። እንግዲህ ቀዳም መጨረሻው ዕለተ ቀዳም ነው። ቀዳም ስውር እንለዋለን። የተሻረ ቅዳሜ ማለት ነው። ስለሚጾም ነው የሚባለው እንጂ ሌላ ስራ ስለሚሰራበት አይደለም። ስለሚጾም ያው መጾም ክልክል ነበረ በዕለተ ቀዳም። ነገር ግን ዛሬ መጾም የተፈቀደበት ቀን ስለሆነ ጹመን አክፍለን ስለምኑል እንግዲህ ዕለተ ቀዳም ወይም ቀዳም ስውር ተብሎ ይጠራል ማለት ነው። የትንሳኤውም በሌላ ጊዜ እንመለከተዋለን። ሰሙነ ሕማማት ይህም ይመስላል። ኃይልየ ወጸዋንየ ውእቱ ዝያ እስመ ኮንከኒ ረዳእየ እብልባኩቲት አው